በተፈጠረላቸው የልማት አደረጃጀት በተለያዩ የግብርናና ሌሎች ልማቶች ላይ በመሳተፍ ኑሯቸውን እያሻሻሉ መሆናቸውን በደቡብ ወሎ ዞን የቃሉ ወረዳ ሴቶች ተናገሩ። የዞኑ ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ሴቶችን ተጠቃሚ በሚያደርጉ የልማት ስራዎች ላይ እንዲሳተፉ እየተሰራ ነው ብሏል። ሙሀመድ በቀለ ዓለም አቀፍ የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በደቡብ ወሎ ዞን በቃሉ ወረዳ 06 ጮሪሳ ቀበሌ በተለያየ የሙያ መስክ የተሰማሩ ሴቶችን ስራዎች በመጎብኘትና ውይይት በማድረግ ተከብሯል። ወይዘሮ አንሻ ሰይድ እና ወይዘሮ ሰሚራ ሰይድ በሰጡት አስተያየት በተፈጠረላቸው አደረጃጀት ህይወታቸውን እየቀየሩ መሆኑንና አሁን እየሰሩ ያሉትን ስራ ለማሳደግ ማቀዳቸውን ገልጸዋል። ልጆቼን ባልኩት አግባብ ለማስተማርና ለማሳደግ ወደ አረብ ሀገር ተሰድጄ ኑር ያለሁኝ እዛ ሂጄ ግን ያየሁትን ፈተና ስላየሁ እዚህ መጥቼ እዚህ ቦታ ላይ ከትንሽ ተነስቼ ወደ ትልቅ እንደምደርስ አልሜ አቅጄ የተነሳው አሁን ጥሩ ላይ ነኝ። ቤተሰብ እያስተዳደርኩ ነው። ልጆች ዩኒቨርሲቲ አስተምራለሁ፣ ያለች ያሉ እዚህም ያሉትን ሌላ አስተምራለሁ። ጥሩ ደረጃ ላይ ነው ያለሁ። ሴቶች ራሳቸውን ችለው በራሳቸው ቁመው በቃ የሆነ እንትን እንዲኖራቸው የራሳቸው ብቃት እንዲኖራቸው አድርጓል። አደረጃጀቱ ራሱ 50 ሺህ ብር ተለቆልን እንደያችሁት በዶሮ እርባታ፣ በበግ እርባታ እንደገና በበሬም እንትን ድል እሳተፋለሁኝ ም ምንትን ማስቀጠል ይፈልጋሉ። የደቡብ ወሎ ዞን ሴቶች ህጻናት ማህበራዊ ጉዳይ መምሪያ ኃላፊ ቤተልሔም ብርሃኑ የቃሉ ወረዳ የጮሪሳ 06 ቀበሌ የሴቶች የልማት ህብረት አደረጃጀት በዞኑ ከሚገኙ አደረጃጀቶች ተሞክሮ የሚወሰድበት መሆኑን ጠቅሰዋል። ዞኑ ተሞክሮውን በሌሎች ወረዳና ከተማ መስተዳድሮች ለማስፋት እንደሚሰራም አስታውቀዋል። እዚህ ያሉት ልማት ህብረት አንድም አቋራጭ ተማሪ የለባቸውም። ሁሉም በሚባል ደረጃ የጤናን ፓኬጅ ያሟላሉ ሙሉ ለሙሉ የግብርናና በተለይ ከሌማት ትሩፋት ደግሞ አካባቢያቸውን ጓሯቸውን እንዴት መጠቀም እንዳለባቸው ጭምር ያሳያል። ብዙዎቹ ደግሞ ቁጠባ ባህላቸው ያደገ ነው። እናሰፋዋለን ወደ ብዙ ወረዳዎች ከተማ አስተዳደሮች እንዲደርስ የማድረግ ስራ ሰራና ያለ ነው። ሴቶችና ማህበራዊ ጉዳይ ሚኒስቴር ተቋማዊ ለውጥ ስራ አስፈጻሚ ወይዘሮ ትዕግስት ባይና፣ ክልሉም የሴቶችን ተጠቃሚነት ለማረጋገጥ እያደረገ ያለው ጥረት የሚበረታታ ነው ብለዋል። በመሆኑም በዞኑ በተለያዩ የአደረጃጀት ዘርፎች እየተሳተፉ ያሉ ሴቶችን ተሞክሮ ማስፋትና ድጋፉን አጠናክሮ ማስቀጠል ይገባል ብለዋል። አሁን ያየሁት ስራ ሴቶች ተሳትፏቸው በጣም ጥሩ ነው። ለልማት ያላቸው ተነሳሽነት በጓሮ አትክልታውን በተቀመጠው አቅጣጫ እየሰሩት ያሉት ነገር በጣም መልካም ነው። እኔ ካየሁት አንጻር እኛ ለልማቱም ለሰላሙም ለምንም ማንዲሶች ነን። ስለዚህ ሴት ተቸግራ ማየት አንፈልግም። ለሌላ ሴትም መስፋት አለበት፣ ያየናቸው ሴቶችም ማስፋት አለባቸው፣ ያ ስራ ሰፋ ማለት አለበት የሚል አስተያየት ነው ያለኝ። ሚኒስቴር መስሪያ ቤቱ ለሴቶች በኢኮኖሚ ማህበራዊና ፖለቲካዊ ተሳትፎ እንዳዲግ ከምንጊዜውም በላይ በትኩረት እንደሚሰራ ወይዘሮ ትግስት ጠቁመዋል። እንደ ሚኒስትሩም እንደ ወረዳም እንደ ዞኑም መሆን ያለበት ለሴቷ የተለየ ብድር መመቻቸት አለበት ብዬ አምናለሁ። ይሄ መሆን ያለበት ነገር ነው መቅረት የለ መሰራት ያለበት እኔም የራሴን የሆነ ድርሻ ልወጣበት የሚገባ ነው ብዬ ነው ማምነው። ምክንያቱም እኛ አሁን ያየነው የሆነ ድርጅት መጥተው ትንሽ ይሄ ነገር አድጎላቸው ትልቅ ነገር ሰርቶ ነው ያየ ነው። እኛ ደግሞ እንደዛ ትንሽ ብንደግፋቸው የት ይደርሳሉ የሚለው ነገር ነው ያየሁትና የዞኑም የክልሉም ሴቶች ጉዳይ የፌዴራሉም ተቀናጅተው ሊሰሩበት ይገባል።